ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም የተለያዩ ርዕሰ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ዛሬም ቀጥለው ይደረጋሉ። የእነሱን የጨዋታ ጥቆማዎች እናደርሳችኋለን። ከዛ በተጨማሪም ደግሞ በአውሮፓ ቻምፒየንስ ሊግ ዛሬ የሚጠበቁ ተጠባቂ መርሃግብሮች ዛሬ እንግዲህ ከምሽት ጀምሮ የሚደረጉ ነው የሚሆኑት። እነሱን ጉዳዮችንም እየዳሰሰን ከናንተ ጋር ቆይታዎችን እናደርጋለን። የተለያዩ ስፖርታዊ ጉዳዮችንም በዛሬው ፕሮግራማችን ላይ የምናነሳ ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታ እናደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝን ቆዩም ነው በአክብሮት የምጋብዘው። በኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ጨዋታዎች ይደረጋሉ። እኛ ስቱዲዮ በገባንበት ሰዓት ኢትዮ ኤሌክትሪክ እና ኢትዮጵያ ቡና ጨዋታቸውን እያደረጉ ይገኛሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ የሚደረግ መርሃ ግብር ነው። ሌላኛው ደግሞ ምሽት 12 ሰዓት ላይ የሚደረገው ጨዋታ ሲዳማ ቡናን ከሀዲያ ሆሳአና ጋር የሚያገናኘው ጨዋታ ነው። ከነዚህ ጨዋታዎች ጋር አያይዘን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖራሉ። እነዚህ ሁለት ጨዋታዎች ግን ዛሬ የሚደረጉ መርሃ ግብሮች ናቸው። የአውሮፓ ቻምፒየንስ ሊግ ጨዋታዎችም ዛሬ ይደረጋሉ። ዛሬ ከምሽቱ ሁለት ሰዓት ከ45 ጀምሮ ጨዋታዎች ይኖራሉ በአውሮፓ ቻምፒየንስ ሊግ አራት ያክል መርሃ ግብሮች ናቸው ጨዋታዎች የሚደረጉት። ምሽት ሁለት ሰዓት ከ45 ሲል የቤልጅየሙ ክለብ ክለብ ብሩሽ ከእንግሊዙ ክለብ አስተን ቪላ ጋር በቤልጅየም ጨዋታቸውን ያደርጋሉ። ይህ ጨዋታ ቀደም ብሎ ከሁሉም ምሽት ሁለት ሰዓት ከ45 ላይ የሚደረግ መርሃ ግብር ነው። የኡናይ ኤምሪ ቡድን እንግዲህ ዘንድሮ በአውሮፓ ውድድሮች ላይ ጥሩ ጊዜን እያሳለፉ ይገኛሉ። ከምድብም ሲያልፉ እንግዲህ ስምንት ውስጥ መጀመሪያ ወይም ከአንድ እስከ ስምንት ካጠናቀቁ ብሮች መካከል ነበሩና በቀጥታ ነው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። ዛሬ ደግሞ ከክለብ ብሩዥ ጋር ጨዋታቸውን ያደርጋሉ። ቤልጅየም ላይ የሚደረግ መርሀ ግብር ነው። ሌላኛው ምሽት አምስት ላይ የሚደረገው ጨዋታ ቦሩሲያ ዶርትመንድን ከሊል ጋር የሚያገናኘው ጨዋታ ነው። ይሄ ደግሞ በሲግናል ኤዱና ፓርክ የሚደረግ መርሀ ግብር ነው፣ ጀርመን ላይ ይደረጋል። ይሄ ጨዋታ ምሽት አምስት ላይ የሚደረግ ነው። ሌሎቹ ሁለት ጨዋታዎች ግን በጣም ተጠባቂ ጨዋታዎች ናቸው። አንደኛው መርሃ ግብር ሆላንድ ላይ የሚደረገው የፒስቪ አንደን ሆቨን እና የአርሰናል ጨዋታ ነው። የሆላንዱ ክለብ ፒስቪ አንደን ሆቨን የእንግሊዙን ክለብ አርሰናልን ያስተናግዳል። የዛሬው ጨዋታ በጉጉት ይጠበቃል። ከአርሰናል ጋር አያይዘን በኋላ ላይ ሰፊ ነጥቦችን የምናነሳ ነው የሚሆነው። ሌላኛው ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው የዛው የከተማው ተቀናቃኙን አትሌቲኮ ማድሪድን የሚያስተናግድበት ጨዋታም እንዲሁ ይጠበቃል። ሪያል ማድሪዶች እንግዲህ በመጀመሪያው ዙር እንግዲህ ከ አንድ እስከ ስምንት ማጠናቀቅ ባለመቻላቸው ምክንያት በጥሎ ማለፍ ወደዚህ ዙር እንደመጡ ይታወቃል። በጥሎ ማለፍ ደግሞ ከባዱን ማንቸስተር ሲቲን በደርሶ መልስ አሸንፈው ነው ለዚህ ጨዋታ የበቁት። አትሌቲኮ ማድሪድም እንዲሁ ጠንካራ ፉክክርን እያደረገ የሚገኝ ቡድን ነው። ዛሬ ሁለቱ የማድሪድ ከተማ ባላንጣዎች ጨዋታቸውን ምሽት አምስት ሰዓት ሲል በኤል ስታዲዮ ሳንቲያጎ ቤርናቢው በሪያል ማድሪድ ሜዳ ጨዋታቸውን የሚያደርግ ይሆናል። እነዚህ ናቸው ዛሬ የአውሮፓ ቻምፒየንስ ሊግ አራቱ መርሃ ግብሮች። ኦብታ እንግዲህ የመረጃዎችን የሚያወጣው ተቋም ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ ዘንድሮ ማን ያሸንፏል የሚለው ግምቱን አስቀምጧል። ኦፕታ እንግዲህ የዘንድሮ የውድድር አመት ማን ያሸንፋል በሚል ግምቱን አስቀምጧል። ሊቨርፑል የማሸነፍ ግምት በትልቁ የተሰጠው ቡድን እንደሆነ ነው እየተመለከተን የምንገኘው ሊቨርፑል አስራ ዘጠኝ ነጥብ ሁለት በመቶ ኦፕታ ይህንን ውድድር የማሸነፍ ግምት ሰጥቶታል። ሁለተኛ ደረጃ ላይ የተቀመጠው ባርሴሎና ነው። 14 ነጥብ ስምንት በመቶ የማሸነፍ ግምት ሰጥቶታል ለባርሴሎና ደግሞ በአንጻሩ ኢንተር ሚላን 14 በመቶ ግምት በማግኘት ሶስተኛ ደረጃ ላይ ተቀምጧል። አርሰናል 11 ነጥብ 6 በመቶ ይህንን ዋንጫ የማሸነፍ ግምት ተሰጥቶታል አራተኛ ነው ሪያል ማድሪድ በ9 ነጥብ 8 በመቶ አምስተኛ ደረጃ ላይ ተቀምጠዋል ፓሪስ ሰን ጀርሜን በ9 ነጥብ 5 በመቶ ስድስተኛ ሌቨርኩዘን በ5 ነጥብ አራት በመቶ ባየር ሚኒክ 5 ነጥብ 3 በመቶ አትሌቲኮ ማድሪድ 4 ነጥብ 2 በመቶ እና ቤኔፊካ አንድ ነጥብ ሶስት በመቶ ግምት ተሰጥቷቸው እነዚህ ተከታትለው እንግዲህ የተቀመጡ ቡድኖች ናቸው። በተለይ እስከ አስረኛ አካባቢ ድረስ የተቀመጡ ቡድኖች ናቸው። ኦፕታ የቻምፒየንስ ሊግን የማሸነፍ ብዙ ግምት የተሰጣቸው ቡድኖችን በፐርሰንት ያስቀመጠበት ቁጥራዊ መረጃ ነው፣ ወደ እናንተ እያደረስነው ዛሬ ደግሞ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ከዚሁ ግን ከሊቨርፑል ጋር በተያያዘ መረጃዎችን ማንሳታችንን ካልቀረም አልሂላል ለዶሚኒክ ሶቦዝ ላይ በክረምቱ አንድ መቶ ሚሊየን ፓውንድ ለማውጣት ዝግጅት እንደጨረሱ ዘገባዎች ያሳያሉ። የሳዑዲው ክለብ አልሂላል ይህንን ተጫዋች ወይም ዶሚኒክ ሶቦዝ ላይ የማስፈረም ትልቅ ፍላጎት እንዳላቸው ነው እየተገለጸ የሚገኘው በተለይ በዓለም ክለቦች ዋንጫ ላይ ይህንን ተጫዋች ያስፈረመው እድሎችን ወይም ደግሞ ትልቅ ተፎካካሪ ለመሆንም ፍላጎቱ አላቸው። አልሂላሎች ዶሚኒክ ሶቦዝ ላይ ለማስፈረም አንድ መቶ ሚሊየን ፓውንድም ጥያቄ ሊያቀርቡ እንደሚችሉ ነው ዘገባዎቹ የጠቆሙት። ቻልሲን የተመለከቱ ጉዳዮችን ደግሞ እናንሳ። እንደ ስካይ ጀርመኒ ዘገባ ከሆነ የቸልሲ ኢላማ የሆነው ጄሚ ባይኖ ጌተንስ በክረምቱ ለሽያጭ ሊቀርብ እንደሚችል ዘገባዎች እያሳዩ ነው። ቦሩሲያ ዶርትመንድ መጀመሪያ የጠየቀው 83 ሚሊየን ፓውንድ ሲሆን ክረምት ላይ ወደ 58 ሚሊየን ፓውንድ መቀነስ እንዳለበትም ያምናል ነው የተባለውና ስካይ ጀርመኒ እንደዘገበው ከሆነ የ እንግዲህ የቸልሲ ኢላማ የሆነው ጄሚ ባይኖ ጌተስ ለሽያጭ ሊቀርብ እንደሚችል ነው ዘገባዎቹ የጠቆሙት። ቸልሲና አርሰናል የ21ን ዓመቱን የአትሌቲኮ ማድሪድ አማካይ ፓብሎ ባሪዮስን ለማስፈረም ፍላጎት እንዳላቸው ከቼንዶ ኦቭ ሳይድ መረጃውን አጋርቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የውሰት ዙጉሩን ቋሚ ማድረግ ይፈልጋሉ። ሪያል ቤቲሶች አንቶኒን በቋሚነት ውን ለማስፈረም በሚቀጥሉት ቀናት ከማንቸስተር ዩናይትድ ጋር ድርድር ለመጀመርም እንዳቀዱን የተገለጸው የስፔኑ ክለብ ተጫዋቹን የግላቸው ለማድረግ ከ20 እስከ 25 ሚሊየን ፓውንድም ለማንቸስተር ዩናይትድ ለማቅረብ ዝግጁ ናቸው። ነገር ግን ዩናይትዶች ከተጫዋቹ ቢያንስ ከ30 እስከ 50 ሚሊየን ፓውንድም ይፈልጋሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። አሰልጣኝ ሩበን አሞሪም በክረምቱ የዝውውር መስኮት ቡድኑን ለማጠናከር በሚያደርገው ጥረት ውስጥ አዲስ ግብ ጠባቂ ማስፈረም የእቅዱ አካል እንደሆነ ይገለጻል። ፖርቱጋላዊው አሰልጣኝ ምንም እንኳን አንድሬ ኦናና ላይ አሁንም እምነት ቢኖራቸውም ለግብ ጠባቂ ሁነኛ ተፎካካሪ ግን ያስፈልጋል የሚል እምነት እንዲሁ ደግሞ ሀሳብ እንዳላቸው ነው የተገለጸው። ካሜሮናዊው ግብ ጠባቂ በበኩሉ እንግዲህ ማንቸስተር ዩናይትድ አዲስ ግብ ጠባቂ ቢያስፈረም እንኳን ከማንቸስተር ዩናይትድ ጋር የመለየት ምንም አይነት ፍላጎት እንደሌለው ነው የተገለጸው። ሳሙኤል ሉሃራስተ ነው ይህንን መረጃ ያጋራው። ፖርቱጋላዊው አማካይ ብሩኖ ፈርናንዴዝ አሁንም በቁጥራዊ መመዘኛዎች የበላይነቱን አስቀጥሏል። ብሩኖ ፕሪምየር ሊጉን ከተቀላቀለ በኋላ በሊጉ ጨዋታዎች 506 የግብ ዕድሎችን መፍጠር ችሏል። ብሩኖ ሊጉን ከተቀላቀለ በኋላ በእርሱ ልክ በርካታ የግብ ዕድሎችን መፍጠር የቻለም አንድም ተጫዋች የለም። የማንቸስተር ዩናይትድ ቀጣይ አምስት ጨዋታዎችን ለመመልከት ያክል የፊታችን ሐሙስ በዩሮፓ ሊጉ ሪያል ሶሴዳድን ከሜዳው ውጭ ይገጥማል። ከዛም በአርሰናል ጋር በሜዳው ጨዋታውን ያደርጋል። ሪያል ሶሴዳድን እንዲሁ በሜዳው ይገጥማል። ከሌስተር ሲቲ ጋር ከሜዳ ውጭ ወደ ኪንግ ፓወር አቅንቶ ጨዋታውን ያደርጋል። ከዛም ከኖቲንግሃም ፎረስት ጋር ከሜዳ ውጭ በሲቲ ግራውንድ መርሃ ግብሩን የሚያደርግ ነው የሚሆነው የማንቸስተር ዩናይትድ ሰዎች ቺዶ ኦቢ ማርቲንን በዩሮፓ ሊግ ቡድኑን ለማካተት ቢሞክሮም ጉዳዩ ግን የማይቻል ሆኖ ተገኝቷል። እንግዲህ ቺዶ ኦቢ ማርቲን ለወጣት ቡድኑ ግልጋሎቱን ለመስጠት መምጣቱን ተከትሎ ነው ጉዳዩ እንዳልተሳካ ዘገባዎቹም የሚያሳዩት የ1958 የማንቸስተር ዩናይትድ ደጋፊዎች ማህበር በመጪው እሁድ ከአርሰናል ጋር በሚደረገው ጨዋታ ከፍተኛ ተቃውሞ ለማሰማት እቅድ መያዛቸው ነው የተገለጸው። ይህንን ተከትለው እንግዲህ የዚሁ ደጋፊ ማህበር ዋና ቃል አቀባይ ሀሳቡን ሰጥቷል። በብዙ መመዘኛም አሁን ያለነው ከሚውኒኩ በኋላ እንግዲህ ክለባችን የገባበት ከፍተኛው የቀውስ ዘመን ነው ሲል ይናገራል። ዓይናችን እየተመለከትን ማንቸስተር ዩናይትድ ወደዚህ መንገድ እያመራ ነው፣ ለዚህም ዋነኛ ተጠያቂ ባለቤቶቹ ናቸው ሲል የተናገረው ሁሉም ነገር መቀየር ወደማንችለው ደረጃ ከመድረሱ በፊት የምንችለውን ሁሉ በማድረግ ክለቡን መታደግ ይኖርብናል ሲል የተናገረው ተናገረው። የማንቸስተር ዩናይትድ ደጋፊዎች ለእሁዱ ጨዋታ እንግዲህ ጥቁር ለብሰው እንዲገቡ ያዘዘው ይኸው የአስራ ዘጠኝ ሀምሳ ስምንቱ ቃል አቀባይ አክለውም ክለቡ ትልቅ የፋይናንስ ችግር ውስጥ ገብቷል፣ እዳ ወደ ጥፋት ያመራል ብሏል። ማት በዝቢ የዓለማችን ታላቁ ክለብ እንዲህ ተንኮታክቶ ና ተንበርክኮ የብዙዎች መሳለቂያ መሳቂያ ሆኖ ቢያዩ እንግዲህ ገልብጠው ይወጡ ነበር ሲልም ነው እንዲሁ የተናገረው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ማንቸስተር ዩናይትዶች ከጂኦቫኒ ክዌንዳ ዝውውር ጋር በተያዘ ግንኙነት መጀመራቸውን የተገለጸው። ስካይ ስፖርት እንደዘገበው ማንቸስተር ዩናይትድ በክረምት ጨዋታዎች የዝውውር መስኮት ጂኦቫኒ ክዌንዳን ለማስፈረም ከወኪሎች ጋር ግንኙነት መጀመሩ ነው የተነገረው። ማንቸስተር ዩናይትድ አንሄል ጎሜስን በነፃ ለማስፈረም ይፈልጋል። ቶትንሃም፣ ባየር ሚኒክ ና አረቢ ለብዚሽም ተፎካካሪ ናቸው። ማንቸስተር ዩናይትድ በዚህ ክረምት አንሄል ጎሜዝን በነጻ ዝውውር ለማስፈረም ፍላጎት እንዳለው ገልጿል። ነገር ግን ቶትንሃም፣ ባየር ሚኒክ እና አረቤ ለብዜሽ ከእነዚህ ተጫዋችም ፉክክር ይገጥመዋል ተብሎ ነው የሚታሰበው። አርሰናልን የተመለከቱ መረጃዎችን እናንሳ። ቻምፒየንስ ሊጉን የማሸነፍ አቅም አለን ብሏል ሚኬል አርቴታ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ የሆነው ሚኬል አርቴታ አርሰናል በዚህ ዓመት የቻምፒየንስ ሊጉን የማሸነፍ አቅሙ እንዳለውን የገለጸው በሊጉ ከመሪው ጋር ያላቸው ነጥብ ልዩነት የሰፋው አርሰናሎች በአሁኑ ሰዓት በቻምፒየንስ ሊጉ ስኬታማ ለመሆን ማለማቸውን አርቴታ ይጠቁማል። በዚህ ዓመት በቻምፒየንስ ሊግ ቡድናቸው ከራሱ ብዙ መማሩን እንግዲህ የተናገሩት አርቴታ በዚህ ዓመት የበለጠ ወጥ አቋም ነበረንም ሲልን የተናገረው አርሰናል በውድድሩ በስምንት ጨዋታዎች የተቆጠረበት ሶስት ግብ መሆኑን ያነሱት አሰልጣኙም ይሄ ትልቅ ነገር ነው ሲልም ተናግሯል። ቡድኑ ያሳየውን ለማድረግ የሚያስችል ነገር ነበረው። ይህንንም እንግዲህ ስራችንን መቀጠል አለብን፣ ቡድኑ ስኬታማ መሆን አቅም አለው ሲልም ነው አርቴታ የተደመጠው። ዛሬ እንግዲህ ፒስቪ አንድን ሆቨን እና አርሰናል ጨዋታቸውን የሚያደርጉ ነው የሚሆነው። ይሄ ጨዋታ በበርካቶች በጉጉት የሚጠበቅ ጨዋታ እንዲሁ እንደሆነ ይታወቃል። ምናልባት በዓለም ላይ ካሉ ውድድሮች ሁሉ ለማሸነፍ ከባድ ውድድር ቻምፒየንስ ሊግ ነው። ከካራባው ካፕ ግማይ ፍጻሜ ከኤፍ ካፕ አራተኛ ዙር የተሰናበተው አርሰናል በፕሪምየር ሊጉም ደግሞ ከመሪው ሊቨርፑል በ13 ነጥቦች ርቆ ሽቅብ እየተመለከተ ይገኛል። በእነዚህ ሁኔታዎች ምክንያትም ዘንድሮ ያለ ዋንጫ ሊያጠናቅቅ ከጫፍ ደርሷል የሚሉ ተንታኞች በርካታ ናቸው። እንግዲህ አርሰናሎች የሚቀረው አንዲት ጭላንጭል ተስፋ ሲሆን እሱም ባለ ትልቁ ጆሮ ቻምፒየንስ ሊግን ማሸነፍ ነው። ምንም እንኳን ይህንን ውድድር ለማሸነፍ በቂ ስብስብና ምርጥ አቋም ላይ ባይገኙም፣ ዋንጫ ለማሸነፍ የቀራቸው አንድ ተስፋ ግን ይህንን ውድድር ስለሆነ ሚኬል አርቴታና እንግዲህ ቡድኑ እንዲሁም ደግሞ ደጋፊዎቹ ይህንን ተረድተው ለዚህ ውድድርም ትልቅ እንግዲህ ትኩረትም እንደሚሰጡት ይታሰባል። ዛሬ ምሽት አምስት ሰዓት ሲል ደግሞ ከፒኤስቪ አይንድሆቨን ጋር ፊሊፕስ ስቴዲየም ላይ ጨዋታቸውን ያደርጋሉ። ሄሱስ ጊል ይህንን ጨዋታ በማልዳኝነት የሚመራው ሰው ነው። በአርሰናል በኩል ምንም አዲስ የጉዳት ዜና የለም። ማለትም ቡካዮ ውሳካ፣ ጋብርኤል ሄሱስ፣ ካይ ሃቨርት፣ ጋብርኤል ማርቲኔሊ እንዲሁ ደግሞ ታኪሮ ቶሚያሱ በዛሬው ጨዋታ ላይ አይኖሩም። በፒ ኤስ ቪ አይንድሆቨን በኩል በጉዳት ሪካርዶ ፓፒ፣ ማሊክ ቲልማንና እንዲሁ ደግሞ ኤስሚር በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ሲሆን ማውሮ ጁኒየርም የመሰለፉ ነገር አጠራጣሪ ነው። አርሰናልና ፔስቪ አንደን ሆቨን ባለፉት ሶስት ዓመታት አራት ጊዜ ተገናኝተው አርሰናል ሁለቱን ሲያሸንፍ፣ አንዱን ተሸንፎ የቀረውን አንድ ጨዋታ ባቸው ውጤት አጠናቀዋል። አርሰናል በዚህ የውድድር ዘመን በቻምፒየንስ ሊጉ ካደረጋቸው ለስምንት ጨዋታዎችም በአምስቱ ምንም አይነት ግብ አላስተናገደም። ፒስቪ አንደን ሆቨኖች ባለፉት አስር የቻምፒየንስ ሊግ ጨዋታዎች አንድ ክሊንሺት ብቻ ነው መጠበቅ የቻሉት። አርሰናል ባለፉት ሁለት ጨዋታዎች ምንም አይነት ግብ ያላስቆጠረ ሲሆን ይህም ከሁለት ዓመታት በኋላ ለመጀመሪያ ጊዜ ነው። ፒስቪ አንደን ሆቨኖች በሁሉም ውድድሮች ካደረጓቸው ካለፉት ስድስት ጨዋታዎች ማሸነፍ የቻሉት አንዱን ብቻ እንደሆነ ይገለጻል። የፒስቪ አንደን ሆቨን ያለፉትን አምስት ጨዋታዎች ውጤት ለመግለጽ ያክል ሁለቱን ጨዋታዎች ባቻ ውጤት አጠናቀዋል፣ አንድ አሸንፈው ሶስት ተሸንፈዋል። አርሰናሎች በአንጻሩ ሶስት አሸንፈው ሁለት ሽንፈትና አንዳቻን ያስመዘገቡት ባለፉት አምስት በሁሉም መድረክ ያደረጓቸው ጨዋታዎች ላይ በርካቶች ግምቶቻቸውን እያስቀመጡ ይገኛሉ። ሁስኮርድ ይህንን ጨዋታ ሁለቱ ቡድኖች ሲያሸናነፉ አንድ ለአንድ በሆነ ውጤት ያጠናቅቃል ሲል ነው ግምቱን ያስቀመጠው። በአርሰናል በኩል ምናልባት በዛሬው እለት ዳቪድ ራያ፣ ጁሪያን ቲምበር፣ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ሪካርዶ ካላፊዮሪ፣ ቶማስ ፓርቴ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ኢታን ዌኔሪ፣ ሚካኤል ሜሪኖ እና ሊያንድሮ ትሮሳርድ በዛሬው ጨዋታ በቋሚ ያስተላለፍ ውስጥ ሊገቡ እንደሚችሉ በርካቶች ግምታቸውን እየሰጡ ይገኛሉ። ከዛ በተጨማሪ ግን እንግዲህ በዛሬው ጨዋታ ላይ ከሚነሱ ወሳኝ ነጥቦች መካከል አንደኛው የአርሰናል የማጥቃት መጫዋታ መቀዛቀዝ ነው፣ ዋነኛው ትኩረት ነው። ይህ ደግሞ ለዚህ ብዙ ምክንያቶች ማቅረብ ይቻላል። ከጉዳት እስከ ተጫዋቾች አቋም መውረድ ድረስም ምክንያቶቹ ናቸው። ነገር ግን ሌላ ጥያቄ አለ። ምናልባትም የቡድን የማጥቃት አደረጃጀት ከተጫዋቾቹ መቀየር በስተቀር የጨዋታው ሂደትና የኳሶ ፍሰትም ከጊዜ ወደ ጊዜ ተመሳሳይ መሆኑ ተገማች አድርጓቸውም ሊሆን እንደሚችል በርካቶች ያምናሉ። የአምናው አርሰናል ጠንካራ ጎን ካስተዋላቸው ከቆሙ ኳሶች ጎሎችን በደንብ የሚያስቆጥር ቡድን ነበር። እንግዲህ አሁንም ይህን ነገር ለማድረግ ደግሞ ከቦክስ ውጪ ጎሎችን የሚያስቆጥር ነበር፣ ከክፍት ጨዋታዎች ክሮሶችን ያስቆጥር ነበር። እንዲሁ ደግሞ የሚሰነጠቁ ኳሶች ወይም ስሩ ቦሎችንም ኳሶችን ያስቆጥር ነበር። በተጫዋቾች አስደናቂ የግል ብቃትም እንዲሁ አንዳንድ ጨዋታዎች ላይ ጎሎችን ሲያስቆጥር እናስታውሳለን። በመልሶ ማጥቃት ጎል ማስቆጠር የሚችል ቡድን ነበር ነበር እነዚህን ነገሮች ግን ዘንድሮ በመጠኑ ያጣቸው ይመስላል። አዳዲስ ነገሮችን መሞከር አርቴታ እንግዲህ መልመድ እንዳለበት በርካቶች ያነሳሉ። ይህም እንግዲህ በዛሬው ጨዋታ ላይ ሊታይ እንደሚችል በርካቶች ያምናሉ። እንግዲህ በዛሬው ጨዋታ ላይ በጣም ተጠባቂ እንደሚሆን ነው ዘገባዎች እያሰፈሩ የሚገኙት የቀድሞ የአርሰናል ተጫዋች የነበረው እንግዲህ ጄሬሚ ፔናንት፣ አርቴታ በዚህ ሰዓት ፊት መስመሩ ላይ በርካታ ተጫዋቾችን በጉዳት አጥተዋል። ይህንንም ተከትሎ ፊት መስመሩን ሚኬል ሜሪኖ እየመራለት ይገኛል። ለእኔ ግን አርቴታ ፊት መስመሩን ከሚካኤል ሜሪኖ ይልቅ ኢታን ዌኔሪ ፊት መስመር ላይ ቅድሚያ ቢሰጠው ኢታን ፊት መስመሩ ላይ ከሚካኤል ሜሪኖ የተሻለ ውጤታማ ይሆናል ሲል ግምቱን አስቀምጧል። ጄሬሚ ፔናንት ነው ይህንን ሀሳብ የሰጠው። አርቴታ ከዛሬው ጨዋታ ጋር አያይዞ በርከት ያሉ ሀሳቦችን አንስቷል። ይህ ጨዋታ ለኛ በግልጽ እየተለየ ኃይል የሚያመጣልን ጨዋታ ነው ብለዋል። ሁለት ጨዋታዎችን እንደምንጫወት በእርግጠኝነት እናውቃለን። እኛ ጨዋታውን ለመቆጣጠር በማሰብ እንጫወታለን እና በውጤቱ የተሻለ እንድንሆንም እንጫወታለን ሲል የተናገረው አርቴታ ስለ ፒስቪ እንደነ ሆቨንም እንዲሁ ተናግሮ ነበር። ይሄ ቡድን ከፊቱ የነበረውን ዩቬንቱስን ከውድድሩ ያስወገደ ቡድን ነው። በቅርብ ዓመታት ውስጥም ከነሱ ጋር ብዙ ጨዋታዎችን ተጫውተናል። ምን ያክል ፈታኝ እንደሆነ እንግዲህ ፈተናውን የምናውቃለን። አርቴታ የቻምፒየንስ ሊግ ላይ ስላለው እድልም ዋንጫ ስለማግኘትም ስለሚታሰበው ነገር ሲጠየቅም እንደማስበው በምድብ ጨዋታዎች ክፍት ስለነበር ይመስለኛል። አሁን በጣም ተዘግቷል። ምክንያቱም አንድ እንግዲህ ተጋጣሚ ፒ ኤስ ቪ አይንድሆቨን ብቻ ነው፣ አሁን ላይ የምናስበው ፊት ለፊታችን ያለው እሱ ስለሆነ ሲልም እንዲሁ ተናግሯል። እንግዲህ አርሰናል እያደረገ ስለሚገኘው ትግልም ተጠይቆ ነበር። የሚጠበቅ ነው እያደረግን የሚገኘው ትግልን ከእውነታው በጣም የተለየ ነው። ጉዳት፣ ጨዋታዎች መደራረብ፣ ዛሬ እንግዲህ ተጫውተ ልምምድ ለመስራት ከዚያ በኋላ 24 ሰዓት መቆየት አለብን። ይህንን ልንለውጠው አንችልም። ይህንን እንዲሁ ያጋጠመንን ትግል ከሱ ተምረን ወደ ቀጣዩ ጨዋታ መጓዝ ይኖርብናል ሲልም የተናገረው በዛሬው ጨዋታ ላይ ጆሽ ክሬንኬ ስለመገኘቱም ተጠይቆ ነበር። አርቴታ በዛሬው እንግዲህ ስልጠና ላይ ጆች ክሬንኬስ ለመገኘቱ ሲናገር፣ አዎ እኛን እዚህ ማግኘቱ በጣም ጥሩ ነው። በአስፈላጊ ጊዜያት ውስጥ ብዙ ነገሮች ከጎናችን አለም እሱ ከቡድኑ ጋርም መሆን ይፈልጋል፣ ሲልም ነው የተደመጠው። በለውጡ ላይም ሲናገር በተለይም ስለራሳችን በጣም በተለየ መንገድ እንጫወታለን ሲል ነው አርቴታ የተናገረው በፒኤስቪ አንደን ሆቨን ውጤቶች ላይ በተለይም ስለ ሊጉ ሽንፈታቸውም ተጠይቆ ነበር። በእግር ኳስ ውጤቶች ይለያያሉ ብዬ አስባለሁ። ዛሬ ቢሸነፉ ነገ ይለወጣል። እኔ ዋናው የሚያሳስበኝ የት እንደሚጫወቱ፣ ለምን እንደሚጫወቱ፣ እንዴት እንደሚጫወቱ ነው በድግመታቸው ና እነሱ እንዴት ማሸነፍ እንደምንችል ብቻ ትኩረት አደርጋለሁ ሲለም አርቴታ ተናግሯል። ይሄ ጨዋታ ለኛ በግልጽ የተለየ ኃይል ያመጣልናል ብሏል። ሁለት ጨዋታዎችን እንደምንጫወት በእርግጠኝነትም እናውቃለን ሲልም ጭምር ነው ሚኬል አርቴታ ከቻምፒየንስ ሊግ ጋር በተያያዘ እንዲሁ ሀሳቦቹን እያጋራም እንዲሁ የሚገኘው ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ፔፕ ጓርዲዮላ ይናገራል ፊል ፎደን በዚህ ዓመት ከባለፉት አመታት አንጻር አቋም ወርዷል ማለት ትችላላችሁ ነገር ግን ይሄ ጉዳይ እንደ ቡድን እንጂ እንደ ግለሰብ የመጣ አይደለም በዚህ አመት ቶፕ ፎር እና ኤፌካፕን ካላሳካን ምናልባትም በጣም መጥፎ ሲዝን ይሆንብናል ሲል ነው ፔፕ ላይ ተናገረው። ፔፕ ጓርዲዮላ የቀጠለና ሮድሪም ከመጎዳቱ በፊት ራሱን ማንቸስተር ሲቲ በዚህ ሲዝን እንደ 2023 ወይም እንደ ባለፉት ዓመታት እንደማይሆን ገምቼ ነበር፣ ነገር ግን በዚህ አክል ደረጃ ችግር ይፈጠራል ብዬ ግን አላሰብኩም ሲልም ነው የተደመጠው። በክረምቱ ተጫዋቾችን እናስፈርማለን ብሎ የነበረ በኤርገስታይን እኔ ግን ያሉ ተጫዋቾች ይበቃሉ፣ ከስድስት ወር በፊት ፕሪምየር ሊግን የበላ ቡድን ነው ያለን ብዬ ነበር፣ ነገር ግን የተሳሳትኩት ይመስለኛል፣ በእርግጠኝነት ማስፈረም ነበረብን ሲልም ነው የተናገረው። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ የኤሲ ሚላኑን የግራ መስመር ተከላካይ ቲዮ ሄርናንዴዝን እንደ ጥሩ ኢላማ ያዩታል። እናም 35 ሚሊዮን ዩሮ ሂሳብም ለማቅረብ እያሰቡ እንደሚገኙ ነው ዘገባዎች የሚያሳዩት። ፍራንክ ጄምስ ላምፓርድ ይናገራል። ፔፕ ጓርዲዮላ የኮቨንትሪ አሰልጣኝ ከመሆኔ በፊት ረድቶኛል ሲልም የተናገረው ይህንን ስራ ከመጀመሬ በፊት አንድ ወር ገደማ በፊት ከሮድሪ ጋር ቃለመጠየቅ ለማድረግም ወደ ማንቸስተር ሲቲ ሄድኩኝ። እናም ከፔፕ ጓርዲዮላ ጋር ለ45 ደቂቃዎች የመቀመጥ እድል ላገኘው ይህም ለእኔ አስደናቂ ነበር ሲል ነው ፍራንክ ጄምስ ላምፓርድ ሐሳቡን የሰጠው። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን አሁን ላይ የምናነሳበት ሰዓት ነው። ሪያል ማድሪድ ተጫዋቾቹ ለቅጣት ተቃርበዋል። የስፓኒሽ ላሊጋው ክለብ ሪያል ማድሪድ አሰልጣኙ እንዲሁም ደግሞ ወሳኝ የአምስት ተጫዋቾቹ ለቅጣት መቃረባቸውን የተነገረው ተጫዋቾቹ በዛሬው የአትሌቲኮ ማድሪድ ጨዋታ የማስጠንቀቂያ ካርድ የሚመለከቱ ከሆነ የመልሱ ጨዋታ የሚያመልጣቸውን አለ። ቶኒ ሩዲገር፣ ሉካ ሞድሪች፣ ኤድዋርዶ ካማቪንጋ ኦሪዮል ሹአሜኒ እና ኤንድሪክ ፊሊፔ ለቅጣት የተቃረቡ ተጫዋቾቻቸው መሆናቸውን የታወቀው። በተጨማሪም አሰልጣኝ ካርሎ አንቸሎቲ የማስጠንቀቂያ ካርድ ከተመለከቱም የመልሱን ጨዋታ የማይመሩ ይሆናል። በአውሮፓ ቻምፒየንስ ሊግ ጨዋታዎች ሶስት የማስጠንቀቂያ ካርድ የሚመለከቱ ተጫዋቾች በአንድ ጨዋታ እንደሚቀጡ የሚታወስ ነው። በቻምፒዮንስ ሊጉ ከሩብ ፍጻሜ ጨዋታዎች በኋላ ሁሉም የማስጠንቀቂያ ካርዶች እንደሚሰረዙም ተገልጿል። አሴንሲዮ የሪያል ማድሪድ ወሳኝ ተጫዋች ሆኗል ባለፉት ሶስት ጨዋታዎች በተጠባባቂ ወንበር ላይ የተቀመጠው ራኡል አሴንሲዮ ቡርኑን በእጅጉ ጎድቶታል ሪያል ማድሪድ አሴንሲዮን በቤንች ላይ ባስቀመጠበት ባለበት እንግዲህ ሶስት ጨዋታዎችን ባለፉት ጨዋታዎች ማሸነፍ አልቻለም ዳቪድ አላባን በቤኒቶ ቪላማሪን በቋሚ አሰላለፍ ውስጥ መገኘቱ ለሁሉም ደጋፊ የሚያስደንቅ አልነበረም ይሁን እንጂ አንቸሮቲ ዳቪድ አላባኒ በሪያል ቤቲስ ጨዋታ ላይ የሞከረበት መንገድ የተሳካ አልነበረም። እናም አሴንሲዮ ያሳየው ብቃት አሁንም በክለብ ውስጥም ያሉ ሰዎች አካዳሚው ለሪያል ማድሪድ እድገት ወሳኝ አካል ሆኗል ብለው እንዲያምኑ አድርጓቸዋል። ሪያል ማድሪድ ከአሴንሲዮ ጋር የመጨረሻውን ምርጥ ጥምረትም ያገኘ ይመስላል። በዚህ ደረጃም ጨዋታዎችን አድርጓል። ከማንቸስተር ሲቲ እንዲሁ ከዢሮና ና ከሪያል ሶሴደር ጋር መሰለፉ የሚታወስ ጉዳይ ነው። ማርሴሎ ቪየራ ስለ ላዴሲማ 2014 ይናገራል። ልክ የሰርጂዮ ራሞስን የ93ኛው ደቂቃ ግብ እንግዲህ በስሎ ሞሽን ለመመልከት ለእኔ የተለየ ደስታ ስሜት ነው ይዞ የመጣው። ከግቧ መቆጠር አስቀድሞ ብዙ የአትሌቲኮ ደጋፊዎች ሻምፓኝ መክፈት ሁላ ጀምረው ነበር። አስቡት ጨዋታው ሳይጠናቀቅ ያንን መመልከት። ከጨዋታ አስቀድሞ አትሌቲኮ ማድሪድ ሻምፒየን እንደሆነ የሚገልጹ ቲሸርቶችንም ተመልክተናል። እሱ ለእኛ ትልቅ ተነሳሽነት ነበር የፈጠረልን። እንግዲህ የሽንፈት ሻምፓኝ ግን ምን ምን ይሊሆን አስቡት፣ መግዛት ሲልም ሀሳቡን ሰጥቷል። ማርሴሎ ደ ሲልቫ ሌላኛው ከሪያል ማድሪድ ጋር የምናነሳው ጉዳይ ዛሬ ጨዋታ እንደሚያደርጉ ይታወቃል። ሪያል ማድሪዶች ይሄ መርሃ ገበር ደግሞ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ ነው ከአትሌቲኮ ማድሪድ ጋር ምሽት አምስት ሰዓት ላይ ጨዋታቸውን ያደርጋሉ። ጨዋታ ሳንቲያጎ ቤርናቢው ላይ ይደረጋል። ይህንን ጨዋታ በመሀል ዳኝነት ደግሞ ክሌመንት ቱርፒን እንደሚመሩት ነው የወጣው መርሃ ግብር ይፋ የሆነው። ዛሬ ሁለት የኢትዮጵያ ፕሪምየር ሊግ ጨዋታዎች ይደረጋሉ። እንግዲህ የ21 አንደኛ ሳምንት ጨዋታዎች ናቸው። እኛ ስቱዲዮ በገባንበት ሰዓት አንደኛው ጨዋታ የጀመረ መርሀ ግብር ነው። ኢትዮኤሌትሪክ እና ኢትዮጵያ ቡና ጨዋታቸውን እያደረጉ ይገኛሉ። የ21ኛው ሳምንት የመዲናይቱን አንጋፋ ክለቦች የሚያገናኝ ጨዋታ ነው። ሁለቱ ተከታታይ ድሎችን አስመዝግቦ አመቱን ካጋመሰ በኋላ ሁለተኛውን ዙር በሽንፈት የጀመረው ኢትዮ ኤሌክትሪክ ከአዳማ ከተማው ሽንፈት ቶሎ ለማገገም በአራት ነጥቦች ልዩነት የተቀመጠውን ኢትዮጵያ ቡናን ይገጥማል። የአሰልጣኝ ዘሪሁን ሻንገታው ኢትዮ ኤሌክትሪክ በተለይም በመጀመሪያው ዙር የመጨረሻ ሳምንታት በመከላከሉ ረገድ፣ እንዲሁም የመልሶ ማጥቃት እንቅስቃሴዎቹ አፈጻጸም ይበል የሚያሰኝ ነበር። በአዳማ ከተማ ሁለት ለባዶ በተሸነፈበት የመጨረሻው የሊግ ጨዋታ ግን በመከላከሉም ሆነ በማጥቃቱ የነበረው ደካማ ብቃት ለሽንፈት ዳርጎታል። ከጨዋታው በኋላ እንግዲህ ባደረጉት ቆይታ በእለት የነበራቸው እንቅስቃሴ ደስተኛ እንዳልሆነ ያልሸሸጉት አሰልጣኝ ዘሪሁን ሸነገታ በመጀመሪያው ዙር የመጨረሻ ሶስት ጨዋታዎች ስድስት ግቦችን ተጋጣሚ መረብ ላይ እያሳረፈና በአዳማው ጨዋታም ውጤታማ ያልነበረው የማጥቃት አጮታቸውን ማስተካከል ቀዳሚ ስራቸው መሆን ይገባዋል። ቡርድኑ በዛሬው ዕለትም በተከታታይ ሶስት መርሃ ግብሮች መረቡን ሳያስደፍር የዘለቀውን የቡናማዎቹን የኋላ ክፍል በምን መንገድ ይፈትናል የሚለው ተጠባቂው ነው። በኮንኬ ሀፊዝ ብቸኛ ግብ ስሁል ሽረን በማሸነፍ የሁለተኛ ዙር ጉዟቸውን አሃዱ ብለው የጀመሩት ኢትዮጵያ ቡናዎች ነጥባቸውን 29 በማድረስ በአራተኛ ደረጃ ላይ ተሰይመዋል። ለሶስት ተከታታይ ጨዋታዎች መረቡን ሳያስደፍር የወጣውና በሊግ ሁለት እንግዲህ ጥቂት ግቦችን ያስተናግደው የቡድን የመከላከል አደረጃጀትም በጥንካሬ መዝለቁ በቡናማዎቹ በኩል ከሚነሱ አዎንታዊ ነጥቦች አንደኛው ነው። እንደ ባለፈው ዓመት ዘንድሮም ጠንካራ የመከላከል ውቅር ያለውና ከኳስ ውጪ ታታሪ ቡድን የገነቡት አሰልጣኝ ነፃነት ክብሬ በያዙት የድል መንገድ ለመዝለቅም በቅርብ ሳምንታት ውስን መቀዛቀዞች ላሳየው የፊት መስመራቸውም ግብ የማስቆጠር ድክመትም አዎንታዊ ምላሽ መስጠትም ይጠበቅባቸዋል። እርግጥ ቡድኑ በጣም እንግዲህ ጠንካራ ተፋላሚዎች ከሆኑት መቻል፣ ቅዱስ ጊዮርጊስና እንዲሁ ደግሞ ባህር ዳር ከተማ ጋር ባደረጋቸው ጨዋታዎች ሰባት ነጥቦችን ይዘው መውጣቱ የሚያስወድሰው ቢሆንም ጨዋታዎችን በጠባብ ውጤት ከማገባበድ አባዜው መላቀቅ ግን ይኖርበታል። ከመጨረሻዎቹ አምስት ድሎች አራቱ በአንድ ለባዶ ጠባብ ውጤት የፈጸማቸው ቡና በቀጣይ ውጤቱን ለማስጠበቅ ከሚመጣው ጫናም ለመላቀቅ የግብ ማስቆጠር ብቃቱም ከዚህ በላይ ከፍ ማድረግ ይጠበቅበታል ተብሎ ነው የሚታሰበው። በኢትዮ ኤሌክትሪክ በኩል በአዳማው ጨዋታ ወቅትም ጉዳት ካስተናገዱት ሶስቱ ተከላካዮች መካከል ጌቱ ባፋና ዲንግ ኪያር ከጉዳታቸው አገግመው ለዛሬው ጨዋታ ሲደርሱ አብዱል አዚዝ አማን ግን ለሳምንታት ከሜዳ እንደሚርቅ ሲጠበቅ አቤል ሀብታሙ በቅጣት የማይኖር ሲሆን እንዲሁም ጉዳት ላይ የሚገኘው አብዱላሂ አላየው አሁንም ከስብስብ ውጭ መሆኑ ታውቋል። የቀሩት የቡድኑ አባላት ለዛሬው ጨዋታ የሚደርሱ ይሆናል። በኢትዮጵያ ቡና በኩል ሁሉም የቡድኑ ስብስብ ለዛሬው ጨዋታ ዝግጁ ነው። ሁለቱ ቡድኖች በሊጉ 43 ጊዜያት ተገናኝተው ቡና 23 ጨዋታዎችን በማሸነፍ ከፍተኛ የበላይነት አለው። 10 ጨዋታዎችን ኢትዮ ኤሌክትሪክ ሲያሸንፍ 10 ጊዜ ደግሞ አቻ ተለያይተዋል። ቡና 73 ሲያስቆጥር ኢትዮ ኤሌክትሪክ ደግሞ 45 ግቦችን ማስቆ መቆጠር የቻሉ ቡድኖች ናቸው። በእርስ በእርስ ግንኙነታቸው ሌላኛው ምሽት ላይ የሚደረገው ሁለተኛው ዙርን በአቻ ውጤት የጀመሩት ቡድኖችን የሚያገናኘው የእለት ሁለተኛ መርሃ ግብር ነው። ሲዳማ ቡናን ከሀዲያ ሁሳና ጋር ያገናኛል። ከወልዋሎ ጋር ነጥብ በመጋራት በመጀመሪያው ዙር ጉዟቸውን የጀመሩት ሲዳማ ቡናዎች በሃያ አራተኛ በሃያ አራት ነጥቦች እንግዲህ 11ኛ ደረጃ ላይ ተቀምጠዋል። ሲዳማ ቡናዎች አሁንም የግብ ማስቆጠር ችግራቸውን ባለመቅረፋቸው ከተከታታይ የአቻ ውጤቶች መላቀቅ አልቻሉም። ቡድኑ በቅርብ ሳምንታት ከአዎንታዊ ጎን የሚነሳለት ጥሩ የመከላከል ጥንካሬን መላበስ ቢችልም ለግብ ማስቆጠር ችግሩ መፍትሄ ማበጀት ግን አልቻለም። በመጨረሻዎቹ ስድስት መርሀ ግብሮቹ በሁለት አጋጣሚዎች ብቻ ኳስና መረብን ማገናኘት የቻለው ቡድኑ የተጠቀሰውን የፊት መስመር ድክመቱን ውጤት በአቻ ውጤቶች እንዲታጀብ አድርጎታል። በአዳማ ከተማ ካደረጋቸው ስምንት ጨዋታዎች ውስጥ አምስቱን በነጥብ መጋራት የፈጸመው ሲዳማ ቡና በቀጣይ የማጥቃታ ጨዋታውን ጥራት ከፍ ማድረግም ቀዳሚው የቤት ስራ መሆን ይገባዋል። አሰልጣኝ አዲስ ካሳ በተከታታይ ሁለት ጨዋታዎች መረቡን ሳያስደፍር ለወጣው እንግዲህ ቡድኑ የመከላከል አደረጃጀትም የሚመጥን የማጥቃታ ጨዋታውን ከማበጀት ባለፈ ከጊዜ ወደ ጊዜ መሻሻል ያሳየው የተከላካይ ክፍላቸውንም ጥንካሬ ማስቀጠል ስራ ይጠብቃቸዋል። እንግዲህ ቡድኖቹ በተለይም ደግሞ ሀድያ ሆሳዕና በሁለተኛው ዙር መክፈቻ ጨዋታ ከሀዋሳ ከተማ ጋር ነጥብ ተጋርተው መውጣት ቢችሉም፣ መሪ መድን ሽንፈት ማስተናገዱን ተከትሎ የነጥብ ልዩነቱን ወደ አራቱ ዝቅ ማድረግ ችለዋል። ቡድኑ ምንም እንኳን በመጨረሻው ጨዋታም ከሐዋሳ ጋር ነጥብ ተጋርቶ መውጣት ቢችልም በጨዋታው የነበረው እንቅስቃሴ ግን ለክፉ የሚሰጥ አይደለም። ሲዳማ ቡናዎች በሙከራቸው ባልደመቀበት ጨዋታ የግብ ድሎችን በመፍጠር ረገድ የተሻለ እንቅስቃሴ ማድረጋቸው ባይካድም የቡድኑ የማጥቃት ጥንካሬ ግን በወትሮ አቋሙ ላይ አልነበረም። ከጨዋታው መጠናቀቅ በኋላ ሀሳባቸውን የሰጡት ከዚህ ቀደም በነበሩባቸው ጥንካሬዎች ለማስቀጠል የተሻሉ ስራዎችን መስራት እንዲሁ እንዳለባቸው አመላካች መሆኑን በመጥቀስ፣ የቡርኑን የማጥቃት አጫወትም ግብ ለማስቆጠር ምቹ ሁኔታን አለመፈጠሩን የገለጹት አሰልጣኝ ግርማ ታደሰም በቀጣይ ቡርኑን እንግዲህ የማጥቃት አጫወት ለውጥ እንደሚያደርጉም ነው ፍንጭ ሰጥተው ቡኑ ሶስት ግቦችን ካስተናገደበት ጨዋታ መልስም ወደ ቀደመው የመከላከል ጥንካሬው ተመልሶ በተከታታይ ጨዋታዎች መረቡን አለማስደፈሩም እንዲሁ በስብስብ ውስጥም ያለው ፍላጎትና ትጋት አሁንም በዋንጫ ፉክክሩ እንደሚዘልቅ ማሳያዎች ቢሆኑም በቅርቡ ወደ መከላከል ጥንካሬም የተመለሰው ሲዳማ ቡና በሚገጥሙበት የዛሬው ጨዋታን ጨምሮ በቀጣይ መርሀ ግብሮች ላይም በተሻለ ማጥቃት ጥንካሬ መቅረብ ግድ ይላቸዋል። በሲዳማ ቡና በኩል ያሬድ ባዬ፣ አበባ የውሃጂሶ፣ ደስታ ዮሐንስ፣ አንተነ ተስፋይ፣ ፍራኦል መንግስቱ ያለፉትን ጨዋታዎች በጉዳት ምክንያት ቡድናቸውን እያገለግሉ አለመሆናቸው ሲታወቅ ለዛሬው ጨዋታ የመድረሳቸው ነገርም አሁንም አጠራጣሪ ነው። በሀዲያ ውሳና በኩል በረከት ወልደ ዮሐንስ ከቅጣት ሲመለስ ጫላ ተሽታ ለሳምንታት ከሜዳ የሚርቅ ሲሆን መለሰ ሚሻሞ፣ በረከት ወንድም፣ ሙና ዳግም ንጉሴ አሁንም ለዛሬው ጨዋታ የመድረሳቸው ነገር አጠራጣሪ ሲሆን፣ ቃላ ቡሸት በቅጣት ምክንያት የዛሬው ጨዋታ የሚያመልጠው ይሆናል። ሌሎች እንግዲህ የሀዲያ ሆሳዕና ተጫዋቾች ለዛሬው ጨዋታ ዝግጁ መሆናቸው ተሰምተዋል። ሁለቱ ቡድኖች በሊጉ እስካሁን 11 ጨዋታዎችን አድርገዋል። ሶስት ጊዜ ነጥብ ሲጋሩ 19 ግቦች ያሉት ሀዲያ ሆሳዕና አምስት፣ 12 ግቦች ያሉት ሲዳማ ቡና ደግሞ ሶስት ድሎችን ማስመዝገብ የቻሉበትን አጋጣሚ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።